ሰላም አሌይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሌሎች ተመልካቾቼ ሰላም ብያለሁ። እንዴት ናችሁ አላችሁ ወይ? ያለው ያለሁ አልሐምዱሊላህ፣ ስራ ጤንነት ሁሉ ሰላም ነው። እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እና ዛሬ ምን ስራው፣ መግሉባ ይባላል ነው። የሚያስፈልገን ነገር አዘገጃጅተን ጨርሰናል? እዚህ ጋር ድንች አለን፣ በጅንጃን አለን፣ ኮሳ አለን፣ ካሮት አለን፣ ቲማቲም አለን፣ የተከተፈ ሽንኩርት አለን፣ ነጭ ሽንኩርት አለን፣ ቱም አለን ማለት ነው እና ዶሮችንም ዶሮችንም ቆራርጠን አዘገጃጅተናታል ማለት ነው። በዚህ ምግብ ወጭ ጨርሰን አዘገጃጅተናል። ሩዛችንም ዘብዝፈን ጨርሰናል ሁሉንም ነገር እና

ጨምረናል ማለት ነው እና እዚህ ጋ ቆንጆ በርበሬ አለን ጨምራለን። በጀንጃን እየተጠበሰ ነው። ቦሳ ና ካሮት ተጠብሶ ወጥቶ መልኩ ጠብሰን አዘጋጅተናል ማለት ነው። እቺ ደግሞ ዶሮ ናት። ዶሮዬ እየተጠበሰች ነው ዶሮዬ እየተቀበሰች ነው። ሩዝዬም እየተቀለች ነው። እና ደግሞ እያያችሁ ዝም አትበሉ፣ አስተያየት ስጡ። የምናስተካክል ነገር ካለ እናስተካክል። ተዉ ተዉ። ድስታችን ውስጥ ሽንኩርት እናነጥፋለን፣ ትንሽ ድስት ላይ ስለምናረገው

የው በዚህ መልኩ ጨረስን ማለት ነው። በዚህ መልኩ ጨርሰናል ጨርሰናልላ። እና አበረታቱ፣ ላይክ አርጉ፣ ሰብስክራይብ አርጉ፣ ኮመንት ጻፉ፣ አስተያየት ስጡ፣ አስተያየት ስጡን። እና ይህን ይመስል ነበረ ምግባችኑ። አብረን እንብላ። በድጋሚ እስከምንገናኝ ደህና ቆዩ። ቻው።